በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስንክሳር ዘወርሃ ሚያዝያ ዘጠኝ አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም ሚያዝያ ዘጠኝ በዚች ቀን የከበረ ቀሲስ ዘሲማስ አረፈ ይህ ጻድቅ ከፍልስጤም ሰዎች ወገን ነው ወላጆቹም ደጋጎች ክርስቲያኖች ናቸው ይህንን ጻድቅ በወለዱት ጊዜ አምስት ዓመት አሳደጉት ከዚያም የቤተ ክርስቲያን ትምህርትን የሃይማኖትን ምሥጢር ሕግና ሥርዓትንም እያስተማረ እንዲያሳድገው ለአንድ ሽማግሌ መምህር ሰጡት። ያ ሽማግሌ ተቀብሎ ልጁ አደረገው። ትምህርቱንም ሁሉ አምላካዊ ጥበብ ሃይማኖትንም አስተምሮ አመነኰሰው ድቁናንም አሾመው። በበጎ ስራም አደገ፣ ትሩፋትም መስራትንም አበዛ። እግዚአብሔርንም ሁልጊዜ ጊዜ ያመሰግነዋል። በቀንና በሌሊትም መጻሕፍትን ያነባል። ስራ ሲሰራ ሲበላም ቢሆን ሁልጊዜ ከአፉ ምስጋናዎችን አያቋረጥም። በዚያ ገዳም አርባ አምስት ዓመት በተፈጸመለት ጊዜ ቅስና ተሾመ ተጋድሎውንም ጨመረ። ከዚህ በኋላ እየተጋደለና አገልግሎት በመጨመር በቅስና ሹመት አስራ ሦስት ዓመት ሲሆነው በዘመኑ ካሉ ተጋዳዮች ሁሉ እርስ እርሱ በገድሉ ከፍ ከፍ እንዳለ ተቃራኒ ጠላት ዲያብሎስ በልቡ ክፉ ሀሳብ አሳደረበት። በልቡም ከበጎ ሥራ እኔ ያልሰራሁት የቀረኝ አለን ይል ጀመር። ነገር ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ አልተወውም መልአኩን ልኮ በዮርዳኖስ ወንዝ አቅራቢያ ወደ አለ ገዳም ይሄድ ዘንድ እንጂ። ያን ጊዜም ተነስቶ ሄዶ ወደዚያ ገዳም ደረሰ። በገድላቸው ፍጹማን የሆኑ እውነተኞች አረጋውያንን አገኘ። እርሱም ከእርሳቸው እንደሚያንስ አወቀ። እርሱ በዓለም ውስጥ ነው የምኖረውና ስለዚህ ከእርሱ ይሻላሉ። በዚያ ገዳም ከሳቸው ጋራ ኖረ። ብዙ ዘመናትም አብረዋቸው ሲጋደል ኖረ። ለዚያ ገዳም መነኰሳትም ልማድ አላቸው። ታላቁ ጾም በደረሰ ጊዜ የመጀመሪያውን አንድ ሱባዔ በአንድነት ይጾማሉ። በቅድስት እሑድ ሥጋውና ደሙን ይቀበላሉ። በማግስቱም ሰኞ ጠዋት ሃያ ስድስተኛ መዝሙር እግዚአብሔር በብርሃነ ረድኤቱን ሰጥቶ ያድነኛል የሚያስፈራኝ ምንድን ነው የሚለውን እስከ መጨረሻው እየዘመሩ ይወጣሉ። በመወጡም ጊዜ ወደ በሩ ተሰብስበው በአንድነት ጸልየው እርስ በርሳቸው ሰላምታ ይሰጣጣሉ። የገዳሙ አበ ምኔትም ይባርካቸዋል። ከዚህ በኋላ እያንዳንዱ ወደ በረሃ ይበተናሉ። አንዱም አንዱ ባልንጀራውን ያየ እንደሆነ እንዳያየው ወደ ሌላ ቦታ ይሄዳል። ቅዱስ ዘሲማስም በየዓመቱ ከእሳቸው ጋር ወጥቶ በበረሃው ውስጥ ይዘዋወራል። የምጽናናበትም ይገልጥለት ዘንድ እግዚአብሔርን ይለምነው ነበር። ሲዘዋወርም በበረሃ የምትኖር ግብጻዊት ማርያምን አገኘ። ከእርሷም በልጅነቷ ወራት በእርሷ ላይ እንዴት እንደሆነና በበረሃም የሆነውን ኑሯን ከመጀመሪያ እስከ መጨረሻ ተረዳ። ከዚህ በኋላ በሁለተኛው ዓመት ሥጋውንና ደሙን ያመጣላት ዘንድ ፈለገች፤ እንዳለችውም አደረገላት። ለዚህ ጻድቅ ብሔረ ብፁዓን ይገባ ዘንድ ተገባው። እርሱም ገድላቸውን ጻፈ፣ ሥራቸውንና ጽድቃቸውን ገለጠ። ዘጠና ሦስት የሚሆን መላ ዕድሜው በተፈጸመለት ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት የአስር ወር ሕፃን የሆነ የኤስድሮስ ማህበር፣ የብሔረ ብፁዓን ጻድቃን በሰማዕትነት አረፉ። በረከታቸውን ከኛ ጋራ ለዘላለሙ ትኑር አሜን። አባ ስንትዩ በዚችም ቀን በእስክንድርያ ሊቀ ጳጳሳት አባ ስንትዩ እጅ ታላቅ ምልክት ታየ። ይኸውም የከበረች ጌታን ጾም ከመነኮሳት ጋራ ይጾም ዘንድ ወደ አስቀጥስ ወደ አባ መቃርስ ገዳም ወጣ። ሰሙነ ሕማማትም በሆነ ጊዜ ገዳማቱንና አድባራቱን ሊዘርፉና ሊማረኩ የውረብ የአረብ እስላሞች ተሰበሰቡ። በቤተ ክርስቲያኒቱ በስተ ምስራቅ ሰዎችንም ይገድሉ ዘንድ ሰይፎቻቸውንም መዘው በእጆቻቸው ይዘው ባሉት ላይ ቆሙ ባለት ላይ ቆሙ። ኤጲስቆጶሳትና መነኮሳትም ወደ አባ ስንትዩ ተሰብስበው ከአረብ እስላሞች እንዴት እንደሆነ ነግረው ከዚያ ገለል እንዲል ለመኑት። የከበረ አባ ስንትዩም ጌታችን የደቀ መዛሙርቱ እግራቸውን አጥቦ አዲስ ሥርዓት የሰራበት የፋሲካ የፋሲካ ፍስህ በዓል ሳይፈጸም እኔ ከዚህ አልለይም አላቸው። እኒህ እስላሞችም እየደነፉ ጩኸታቸው ተጨመረ። አባ ስንትዩም የወገኖቹን ድንጋጼ ባየ ጊዜ በላዩ የመስቀል ምልክት ያለበት በትሩን ይዞ ከእግዚአብሔር ወገኖች ጋር ቢሞት ይሻለኛል እያለ ወደ እነርሱ ሊመጣ ተነሳ። ኤጲስቆጶሳቱም እንዳይወጣ ያዙት። እርሱ ግን ልባቸውን በማጽናናት አረጋጋቸውና ወደ አረብ እስላሞች ወጣ። እስላሞችን መስቀል ያለበትን በትር በእጁ ይዞ ባዩት ጊዜ ብዙ ሰራዊት እንዳሳደዳቸው ሆነው ወደ ኋላቸው ተመልሶ ሸሹ። ከዚያችም ዕለት ወዲህ ወደ ቅዱሳት መካናት እስላሞች አልተመለሱም። ለእግዚአብሔርም ምስጋና ይሁን በመስቀሉ ኃይል ሕዝቡን ያዳነ ልዕልና ልዑልና ክቡር ክብር ገንዘቡ የሆነ ለዘላለሙ አሜን። ሚያዚያ ዘጠኝ ቀን የሚከበሩ አመታ የቅዱሳን በዓላት፣ ቅዱሳን የብሔረ ብፁዓን ጻድቃን፣ አቡነ እስተንፋሰ ክርስቶስ ጻድቅ ኢትዮጵያዊ፣ ቅዱስ ዞሲማስ ገዳማዊ ብሔረ ብፁዓን ያየ እና ዜናቸውን የጻፈ አባት፣ ቅዱስ ኤስድሮስ ሕፃን ሰማዕት። ገና በአስር ወር ገና በአስር ወር እድሜ ሰማዕት የሆነ አባ ስንትዩ ሊቀ ጳጳሳት፣ ወራዊ በዓላት አባ በርሱማ ሶራዊ ለሶርያ መነኮሳት ሁሉ አባት፣ ሶስት መቶ አስራ ስምንቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ፣ አባ መልከጸድቅ ዘሚዳ ኢትዮጵያዊ። ስለዚህ ልቡናችሁን ወገብ ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደምታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። አንደኛ ጴጥሮስ አንድ አስራ ሶስት። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላፋት መላእክት እያሳሰቡ ችግሬ ጊዜ ማቀርብልም ምስጋና ተቀበል እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት እና ጻድቃን ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈው እና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና አዳመጠ በደለኛን ሁሉ የሚታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስዋት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሎ ክቡር አሜን። ይቆየን።